በፍካሬ ኢየሱስ የተጻፈው ስለ ኢትዮጵያ ትንሣኤ ከተናገሩ ብዙ መጻሕፍት መካከል አንደኛው ፍካሬ ኢየሱስ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በፍካሬ ኢየሱስም ላይ ስለዚህ የተጻፈው እንዲህ ይላል፤ ፈቃዴን የፈጸሙና ያተረፍኳቸውን የሚሰበስባቸው ስሙ ቴዎድሮስ የሚባል ንጉሥን ከምሥራቅ አመጣለሁ። ምድርን የሚባርካት ጳጳስ ይመጣል። የፈረሱትን አብያተ ክርስቲያናትን በመላ በዚያ ዘመን ያለ ስንፍና ያንጻሉ። በዚያ ዘመን ማዕቴን አርቃለሁ። ምሕረቴን፣ ቸርነቴን እልካለሁ። ሰላሜን የላተረፍኳቸው በምድር ላይ አወርዳለሁ። እንደ ቅብ የሆነ ዝናምን ያለ ደመና እስከ ስምንት ዕለት አዘም ባለው በዚያ ዘመን ሁከት፣ ነገር፣ ዐመፅ፣ ጥል፣ ጦር የለም። በንጉሥና በጳጳስ ቃል ሁሉ ይቀናል፣ በረከት ይመላል፣ የፈረሱ ሀገሮች ይታደሳሉ። በምድር ሁሉ የእግዚአብሔርን ስሙን ከመፍራት ጋር ደስታ ይሆናል። በዚያ ዘመን ጠብ፣ ክርክር፣ ቅሚያ፣ ግድያ የለም። ፍቅርና ሰላም በምድር ላይ ይቆማል። ያለ ስንፍና አርባ ዓመት በደስታ በምስጋና ለእግዚአብሔር ይገዛሉ። ከእርሱ ቀጥለው ሦስት ነገሥታት በአንድ ዓመት ይነግሳሉ። ከእነርሱ ቀጥሎም አንዱ ወደ ምስራቅ፣ አንዱ ወደ ምዕራብ፣ አንዱ ወደ ደቡብ ይሄዳል። ከዚያ ቀጥሎ ሐሳዊ መሲሕ ይመጣል። ሰዎችን ሁሉ ያስታቸዋል። በየሃገሩ ሁሉ ንውጽውጽታ ይሆናል። የሰማያት ኃይል ምድር ዓለም በመላ ይናወጣሉ። ፀሐይና ጨረቃ ያልፋሉ፣ ከዋክብት ይወድቃሉ፣ ሰማይና ምድር ይጠፋል ያልፋል፣ ቃሌ ግን አያልፍም። የማቴዎስ ወንጌል ምዕራፍ 24 ከቁጥር 29 እስከ 30 ይላል። ፍካሬ ኢየሱስ ከገጽ 500 እስከ 511 ስለ ሐሳዌ መሲህ በራእየ ዮሐንስ ትርጓሜ የተጻፈው የሐሳዊ መሲህን ደግሞ መተርጉማን ሳቤላ እንደተረጎመችው የዘጠነኛው ፀሐይ ትርጓሜና ከመጽሐፈ ኪዳን ከነዚህ መጽሐፍት ተነስተው ምራይ ምዕራፍ 13 ከቁጥር አንድ ላይ ሲገልጡት የሐሳዊ መሲህን ትውልድ ከዚህ ይናገሩታል። እናቱ ከነገደ ዳን፣ አባቱ ከነገደ ኤሳው ናቸው። ነቢያተ ሐሰት በድንግልና ትጸንሻለሽ በድንግልና ተወልጃለሽ ብለዋት እናቱ ከመቃብረ አረሚ ቁማ ስትጸልይ ከነገደ ኤሳው የተወለደ አንድ ዐይና የተወለደ ከወደ ምሥራቅ መጥቶ ከክብር ያሳንሳታል። ሰይጣን ትዕቢት አሳድሮባት በድንግልና ጸነሱ በድንግልና ወለድኩ ትላለች። እርሱም ተወልዶ አምላክ ነኝ ይላል። መልኩም ከዚህ ይናገሩታል። ወይመስል ውእቱ አርዌ ነምረ ብሎ አሁን እንዲያመጣው አካሉ ቆቅሻም ነው። አሃቲ አይኑ ዘፍስስት ይላል። አንድ አይኑ የሞተች ናት። ወሃደ አይኑ ዘስሩር በደም ይላል። አንዱ አይኑ ደም የሰረበው ፈጣጣ ነው። ታሕታይ ከንፈሩ የአቢ ይላል። ለበናም ነው። ወአፉኡ ከመ አንበሳ ብሎ እንዲያመጣው። ጽንጵዋት እደዊሁ ይላል። አውራጣቱ ጠማማ ነው። ወእገሪሁ ከመድብ ብሎ እንዲያመጣው ዘጸያፍ እገሪሁ ይላል እግሩ ወለፎ ነው ይላል። ትርጓሜ ራእይ ምዕራፍ 13 ከቁጥር 1 ከገጽ 430። በተመሳሳይ መልኩ በራእይ ሳቤላ ላይም ስለ ሐሳዊ መሲህ መልክ የዚህ ሰው ምልክቱ እንዲህ ነው፣ ራሱ ታላቅ፣ አንገቱ ቀጭን፣ የራሱ ፀጉር ያነሰ፣ ክንዱ የረዘመ፣ ጣቶቹ ያጠሩ፣ ቀኝ አይኑ በደም የተነከረ ግራ አይኑ የሞተች ናት። ወደ ኢየሩሳሌም ይደርሳል። ከደብረ ጽዮን በታች ተራዳ ድንኳን አዳራሽ ይተክላል ትላለች። ሊቁ አባ ጊዮርጊስ ዘጋሥጫ በተአምኆ ቅዱሳን መጽሐፍ ላይ በየዘመኑ ሁሉ ይከናወን ዘንድ ስላለው የዘጠኙ ፀሐይን ፍቺ ያወቀች ለሆነች ሳቤላ ሰላምታ ይገባል በማለት የሳቤላን ራእይ በመጥቀስ ሰላምታ ያቀርባል። ይህ መጽሐፍ በብራና ላይ በግዕዝ ቋንቋ ብቻ ተጽፎ የኖረ ሲሆን ለባሕር ሐሳብ ሊቃውንት፣ ለትርጓሜ ሰዎች፣ ለተመራማሪዎች፣ ለታሪክ አጥኚዎች በቅርብ እንዲገኝ ከግዕዝ ወደ አማርኛ ቋንቋ የተረጎምኩት ሲሆን ለአንባቢያን እንዲመች የግዕዙንና የአማርኛውን ትርጓሜ በአንጻሩ ያስቀመጠው ሲሆን ቁጥር ሰጥቸው አለው በራይ ሳቤላ ላይ በሚገኘው በእያንዳንዱ ኃይለ ቃል ላይ ሰፊ ትንታኔ መስጠት የሚቻል ቢሆንም ሆኖም አንባቢያን ንጽጽራዊ ጥናት በማድረግ የራሳቸው የሆነን ግንዛቤ እንዲያሳድሩ በማሰብ ጥሬ ንባቡን ብቻ እንዳለ አስቀምጨዋለሁ ይላል መጋቤ ሐዲስ ሮዳስ ታደሰ